በስመ አብ ወወልድ ወመንፈስ ቅዱስ ሃዱ አምላክ አሜን። የተወደዳችው የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማይታት ወዳጆች በወደድንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን ቆያችው? እንደምን ዋላችው? እንደምን ለይሳት ደረሳችው? አሜን እንደ ኀጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረቱና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ድንግል ማርያም ዘለዓለማዊ ስሟ የተመሰገነ ይሁንልን። በዛሬው መርሃ ግብራችን በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን በታላቅ ድምቀት ስለሚከበረው ስለ ግንቦት አንድ ቀን ወይም ግንቦት ልደታ ስለ እመቤታችን ልደት እንመለከታለን። ከዚያ በፊት ግን ይህንን ቪዲዮ እያደመጣችሁ ያላችሁ በመላው ዓለም የምትገኙ ሁላችሁም ቪዲዮን ላይክ በማድረግ እንድትጀምሩ እንዲሁም ሌሎች እህት ወንድሞቻችን ጋር እንዲደርስ በማጋራት እንድትተባበሩ በመቤታችን ስም እንጠይቃለን። እንዲሁም ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ከዚህ በኋላ የምንለቃቸውን ይህን የመሰሉና የተለያዩ መርሃ ግብራት እንዲደርሳችሁ ማድረግ ትችላላችሁ። ለምታደርጉት ነገር ሁሉ ከወዲሁ እግዚአብሔር ይስጥልን እያልን ወደ ዕለቱ መርሃ ግብራችን እናመራለን። አብራችሁን ቆዩም። በኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ግንቦት አንድ ቀን ግንቦት ልደታ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወላዲተ አምላክ ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚህ ዕለት ተወለደች። ይህች ቀን ልባ አምላክ ቅዱስ ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን እየተጫማች አስራ ሁለት የከዋክብ አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰውን ልጅ ድኅነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። በእግዚአብሔር የሚያምኑ ጴጥርቃና ቴክታ የሚባሉ በሀብት የከበሩ ደጋግ ባልና ሚስቶች በኢየሩሳሌም ይኖሩ ነበር። እነዚህ ደጋግ ሰዎች በሀብት ይክበሩ እንጂ ሀብታቸውን የሚወርስ ልጅ አልነበራቸውም፣ መካን ነበሩ። ከዕለታት አንድ ቀን ጴጥርቃ ወደ ቤተ መዛግብቱ ገብቶ ሀብቱን ሰፍሮና ቆጥሮ ተክታን፣ እህቴ ሆይ ይህ የሰበሰብነው ገንዘባችንን ምን እናደርገዋለን? የሀብታችን ብዛት ስፍር ቁጥር የለውም። የሚወርሰን ልጅ ግን የለንም። አንቺ መካነሽ፣ እኔም ከአንቺ በቀር ሌላ ሴት አላውቅም አላት። እርሷም ወንድሜ ሆይ፣ አምላከ እስራኤል አለ ለእኔ ልጅ ቢነሳኝ አንተ ያለ ልጅ ትቀራለህን? ከሌላ ሴት ውለድ አለችው። ጴጥርቃም እንዲህ ያለ ነገር እንኳንስ ስላደርገው በልቡናዬ እንዳላስበው አምላከ እስራኤል ያውቅብኛል አላት። እርሷም እንግዲህ አምላከ እስራኤል የሚያደርገውን ያውቃል! ትናንትና ማታ በህልሜ ነጭ እንስጥጃ ከማኅፀኔ ስትወጣ፣ ያችም ነጭ ጥጃ ሌላ ነጭ ጥጃ ስትወልድ እንዲሁ እስከ ሰባት ትውልድ ሲዋለዱ ሰባተኛ ሰባተኛይቱ ጨረቃን ስትወልድ፣ ጨረቃዋም ፀሐይን ስትወልድ አየው አለችው። እርሱም በጠዋት ከህልም ፈቺ ዘንድ ሄዶ ቴክታ የነገረችውን ህልም ለህልም ፈቺው ነገረው። ያም ህልም ፈቺ እግዚአብሔር በምሕረቱ አይቷችኋል። ሰባት ንስት ጥጆች መውለዳችው ሰባት ሴት ልጆችንና የልጅ ልጆችን ትወልዳላችው ሰባተኛይቱ ጨረቃ መውለዷ ከሰው የበለጠች ከመላእክትም የከበረች ደግ ፍጥረትን ትወልዳላችሁ። የፀሐይ ነገር ግን አልታወቀኝም አለው። ጴጥርቃም ህልም ፈቺው እየነገረውን ሁሉ ለቴክታ ነገራት። እርሷም አምላከ እስራኤል የሚያደርገውን ማን ያውቃል ብላ ዝም አለች። በዚያም ወራት ቴክታ ጸነሰች። በዘጠኝ ወሯ ሴት ልጅ ወለደች። ስሟንም ሄኤሜን ብለው አወጡላት። ሄኤሜንም አድጋ ለአካለ መጠን ስትደርስ አጋብተዋት፣ ሴት ልጅ ወለደች። በስምንተኛ ቀኗም ደርዲ ብለው ስም አወጡላት። ደርዲ ማለት ከአባቶች ወገን የተወለደች ማለት ነው። ደርዲም አድጋ እንዲሁ ሴት ልጅ ወለደችና ቶና አለቻት። ቶና ማለት ራእይ አይተን ነገር አግኝተን የወለድናት ማለት ነው። ቶናም እንዲሁ ሴት ልጅ ወልዳ ሲካር አለቻት። ሲካር ማለት ከዘመዶቻችን የተወለደች ማለት ነው። ሲካርም እንዲሁ አድጋ ለአካለ መጠን ስትደርስ ባል አጋቧት፣ ሴት ልጅም ወለደች። በስምንተኛው ቀን ስሟን ሴትና ብለው አወጡላት። ሴትና ማለት ሙያዋ ያማረ ምግባሯ እየሰመረ በጎ ቆንጆ ማለት ነው። ሴትናም እንዲሁ ሴት ልጅ ወልዳ ሄርሜላ አለቻት። ሄርሜላ ማለት ከክቡራን ከባለጸጋ ወገን እየተወለደች ማለት ነው። ሄርሜላም እንዲሁ አድጋ ላካለ መጠን ስትደርስ አጋብተዋት ተዋት ሴት ልጅ ወለደች። በስምንተኛ ቀኗም ሐና ብለው ስም ወጡላት። ሐና ማለትም በሃይማኖት በምግባር የጸናች በንጽሕና በቅድስና የተሸለመች ክብርት ወልዕልት ደግ ፍጥረት ማለት ነው። ከጴጥርቃና ከቴክታ የተወለዱት ስልሳ ሰባት ወንዶች ልጆች አሉ። የእመቤታችን የድንግል ማርያምን ትውልድ ለመቁጠር ትንቢት አልተነገረላቸውም፣ ሱባይ አልተቆጠረላቸውም እና ስማቸው አልተጻፈም። ሐና አደገች። ለአካለ መጠን ስትደርስ ከቤተ መንግሥት ወገን ከዳዊት ወገን ከሆነው ከቅዱስ እያቄም ጋር አጋቧት። ቅዱሳን እያቄምና ሐና ሲኖሩ ልጅ አጡ። ከሰው የሚደርስባቸውን ሽሙጥና ሐዘናቸውን ያርቅላቸው ዘንድ በቀንና በሌሊት ወደ እግዚአብሔር ፈጽመው ይጸልዩ ይማልዱ ነበር። አንድ ቀን ወደ እግዚአብሔር ቤት ሄደው ሲጸልዩ ሲያዝኑ አሉ። ሐዘናቸውስ እንዴትስ ነው ቢሉ ኢያቄም፣ አቤቱ የአባቶቼ የእስራኤል አምላክ፣ እኔ ባርያህን ስማኝ፣ ጸሎቴን ተቀበል፣ ለዐይኔ ማረፊያ ለልቤ ተስፋ የሚሆን የተባረከ ልጅ ስጠኝ ብሎ ሲለምን ዋለም። ሐናም በበኩሏ አቤቱ ጌታዬ የአባቶቼ የእስራኤል አምላክ ባሪያ እለምንሃለው ላይኔ ማረፊያ ለልቤ ተስፋ የምትሆነኝ የተባረከች ልጅ የማኅጸኔን ፍሬ ስጤም ብላ ስትለምን ዋለች። እንዲህ ብለው ሲያዝኑ ሲጸልዩ አሉ። በዚህ ወቅት ርግብ ከልጆቿ ጋር ስትጫወት አይታ አቤቱ ጌታዬ ለዚች ግዕዛን ለሌላ እንስሳ ልጅ የሰጠህ አምላክ ምን ነው ለእኔ ልጅ ነሳይም ብላ አምርራ ለቀሰች። ወዲያው ከሊቀ ካህናቱ ከዘካርያስ ዘንድ ሄደው አቤቱ ጌታችን ሆይ ወንድ ልጅ ብንወልድ ተምሮ ቤተ እግዚአብሔርን አገልግሎ እንዲኖር እንሰጣለን። ሴት ልጅም ብንወልድ ውሃ ቀድታ፣ መሶበ ወርቅ ሰፍታ፣ መጋረጃ ፈትላ ካህናትን አገልግላ እንድትኖር እንሰጣለን ብለው ተሳሉም። ሊቀ ካይኑ ዘካርያስም እግዚአብሔር ጸሎታችሁን ይስማችሁ፣ ስዕለታችሁን ይቀበላችሁ፣ የልቡናችሁንም መሻት ይፈጽምላችሁ ብሎ ጸሎታቸውን አሳረገላቸው። ሰውን የሚወድ እግዚአብሔርም ከዘራቸው ለዓለም ሁሉ መድኃኒት ይሆን ዘንድ መልካም የሆነ ሐሳባቸውን ተመለከተም። ያቄምና ሃና በዕለቱ ራእይ አይተው ነገር አግኝተው አደሩ። ራእዩም ያቄም ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሱ ላይ ሲቀመጥ አየም። ለሐና ነገራት። ሃና ምንም አየው አለችው። ምን አየሽ ቢላት ነጭ ርግብ መታ በራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ የው አለችው። ርግብ የተባለች እመቤታችን ድንግል ማርያም ናት። ነጭነቷ ንጽሕናዋን ቅድስናዋን ያሳያል። ነጭ ርግብ መታ በራሴ ላይ ተቀምጣ ከራሴ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛ የው ማለቷ ብሥራተ ገብርኤልን በጆሮዋ ሰምታ እመቤታችን ቅድስት ድንግል ማርያም ጌታችንን መጥነሷን ነው። ይህንንም ራእይ ያዩት ሐምሌ ሰላሳ ቀን ነበር። እንዲህ ያለ ራእይ ካየን ነገር ካገኘን ብለው እለቱን በሩካቤ ስጋ አልተገናኙም። ፈቃደ እግዚአብሔር ቢሆን ብለው አዳምንና ሔዋንን ብዙ ተባዙ፣ ምድርንም ሙሏት ብሎ ያበሰረ አምላክ ለእኛ ሲከለክለን የለምን ብለው እለቱን አልጋ ምንጣፍ ለይተው እስከ ሰባት ቀን ድረስ ለየብቻቸው ሰነበቱ። ነሐሴ በባተ በሰባተኛው ቀን መልአኩ ከሰው እየላቀች ከመላእክትም እየከበረች ዓለም ሁሉ ተሰብስቦ ቢመዘን አንድ የራሷን ፀጉር የማያህል ደግ ፍጥረት ትወልዳላችሁ አላቸው። በፈቃደ እግዚአብሔር በብሥራተ መልአክ እመቤታችን ቅድስት ድንግል ማርያም እለተ ሰንበት እሑድ ለት ተጸነሰች። እመቤታችን በተጸነሰች እለት አይሁድ ቀንተው ተነሱባቸው። ቅናቱም እንዴት ነው ቢሉ ሳሚናስ የሚባል የጦሊቅ ልጅ ከኤዶቅ ከአጎቱ ቤት ሄዶ ሞተም። እነርሱም እንቀብረዋለን ብለው በአልጋ ይዘው ሲሄዱ ከመንገድ አሳረፉት። ይሃናም ያጎቷ ልጅ ነበርና ለማልቀስ ብትደርስ! ዘመዶቿ ሁሉ ተሰብስበው ሲላቀሱ ቆይተዋል። እርሷም አብራ ስታለቅስ ጥላዋ ከዚህ ሞት ላይ ቢያርፍበት መግነዝ ፍቱልኝ ሳይል የሞተው ልጅ ብድግ ብሎ ተነሳ። ሕዝቡ ሁሉ ተገረሙ፣ ተደሰቱ። አይሁድም አብረው ነበርና ሳሚናሶይ፣ ምን አየህ? ምንስ ትላለ ቢሉት ከሐና ማሕጸን የምትወለደው ሕፃን ሰማይና ምድርን እምቃ አየርን የፈጠረ አምላክን ትወልዳለች እያሉ መላእክት ሁሉ ሲያመሰግኗት ሰማው። እኔንም ያስነሳችኝ ያዳነችኝ እርሷ ናት አላቸውም። ያን ጊዜ አይሁድ እነ ዳዊት፣ እነ ሰለሞን አባቶቻችን አርባ አርባ ዓመት እንደ ሰም ቀልጠው እንደ ገል ቀጥቅጠው ገዙን። ከሃና የሚወለደው እንዲሁ ሊገዛነውን ብለው ሳይወለድ እንግደለው ብለው ሊገድሉ ያስቡ ነበር። መልአኩም አይሁድ እንዳያገኟቸው ወደ ሊባኖስ እንዲሰደዱ ነገራቸው። እመቤታችን ቅድስት ድንግል ማርያም በሊባኖስ ግንቦት አንድ ቀን ተወለደች። እመቤታችን በተወለደችበት ዕለት ደስታ ተደረገም፣ ቤታቸው በብርሃን ተሞላ። በስምንተኛው ቀን ማርያም ብለው ስም አወጡላት። በዚህም መሠረት የእመቤታችንን የልደት በዓል በታላቅ ክብር ከሚያከብሩ አብያተ ክርስቲያናት መካከል ዋነኛዋ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ናት። የግንቦት ልደታ በዓል አከባበር በቤተ ክርስቲያናችን ትውፊት መሠረት ኢያቄምና ሐና ከአይሁድ ለማምለጥ ተሰደው ምግባቸው ንፍሮና ጥራጥሬ ስለነበር ይህንን ትውፊት መሠረት በማድረግ በቤተ ክርስቲያን በማህሌት በቅዳሴና ታቦታትን በማክበር በመኖሪያ ቤትና ከመኖሪያ ቤት ውጭ ደግሞ ቂጣ ጋግሮ ንፍሮ ቀቅሎ እየተበላ ይከበራል። እመቤታችን ቅድስት ድንግል ማርያም ለሰው ወገን ሁሉ የድህነት ምክንያት ናት። ፍጥረታት ሁሉ እርሷን ያመሰግኗታል፤ የፍጥረታት ሁሉ መዳን በእርሷ እጅ ነበርና። አዳም አባታችን በተሰደደ ጊዜ መጽናኛው እርሷ ነበረች። አዳም አባታችን ሲሰደድ አምላካችን በገባለት ቃል ኪዳን መሠረት ዘመኑ ሲቃረብ ከእርሷ ሊወለድ እርሷ ተወለደች። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ አስተምህሮ ግንቦት አንድ ቀን እመቤታችን ቅድስት ድንግል ማርያም ተወለደች። የእመቤታችን መወለድ አስቀድሞ በነቢያት የተነገረም በብዙ ኅብረ አምሳል የተገለጠ ነው። በነገረ ማርያም እንደምንረዳው እመቤታችን ከመወለዷ አስቀድሞ ቅድማያቶቿ አያቶቿና ወላጆቿ ምልክት አይተዋል። የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። ሊባኖስ ከገሊላ በስተ ሰሜን ከፍንቄ በስተ ምስራቅ ይገኛል። ሙሽራዬ ሆይ ከሊባኖስ ከኔ ጋር ነይ የሚለው ቃል ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ መሆኑን ያሳያል። ቅዱስ ዮሐንስ መጥምቅ የጌታ መንገድ ጠራጊ፣ የአዋጅ ነጋሪና ታማኝ ምስክር በመሆኑ በተወለደ ጊዜ መልአኩ ቅዱስ ገብርኤል በመወለዱ ብዙዎች ደስ ይላቸዋል ብሏል። የቅዱስ ዮሐንስ መወለድ ለብዙዎች ደስታና የምሥራች አብሳሪ ከሆነም ድኅነተ ሥጋ ወነፍስ የሚሰጠውን ኢየሱስ ክርስቶስን የወለደች የድንግል ማርያም ልደት ምንኛ ያስደስት ይሆን? የቀርጤሱ ቅዱስ እንድርያስ ስለእመቤታችን ልደት እንዲህ ብሏል። ይህ በዓል በብሉይ ኪዳንና በሐዲስ ኪዳን መካከል መገናኛ ሆነ። ምሳሌዎቹ በእውነታ ፣ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል። የዚህንም ቀንም ደስታ ይካፈላል። ይህ ዕለት መቅደሱን የሠራበት ዕለት ነው። ይህ ዕለት ትልቅ ሕንፃ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው ብሏል። መቤታችን ለፀሐዩ መምጣት የተዘረጋች ሰማይ፣ በቅድመ አያቶቿ በነቴክታና ጴጥርቃ ሕልም እንደታየችው በሌሊት የምታበራ ጨረቃ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ደስታ ነው። ነቢያት በብዙ ኅብረ አምሳል የተናገሩላት መሠረቶቿ የተቀደሱ ተራራዎች ናቸው። ከእሴ ሥር በትር ትወጣለች፣ አበባዋም ከግንዱ ይወጣል። ሙሽራዬ ሆይ ከሊባኖስ ነይ ብለው የተናገሩላት የቅድስት ድንግል ማርያም ልደቷ የትንቢታቸው ፍጻሜ ነውና ደስታቸው ነው። ዓለም እውነተኛ ሰውን የተመለከተው ድንግል ማርያም ስትወለድ ነው። ሰው ሰው የመሆኑ ትርጉም ከእግዚአብሔር ጋር በጥልቅ የተገናኘ እንደመሆኑ እውነተኛ ሰው ለመጀመሪያ ጊዜ ታየው እመቤታችን ስትወለድ ነው። ቅዱሳን የሚሆኑ ሐናና ኢያቄም በንጽሕናና ሕግን በመጠበቅ ኑረው በፈቃደ እግዚአብሔር ባደረጉት ሩካቤ ንጽሕት ማርያም ተጸንሳ ተወለደች። እሾህና ሜኬላ ይበቅልባት ዘንድ ተረግማ የነበረችው ምድር ለመጀመሪያ ጊዜ ፍሬዋን ሰጠች። እመቤታችን ተወለደች ማለት ነው። የምድርም ፍሬ የእግዚአብሔር በረከት ሆኗ ለሰው ተሰጠች። ቅዱስ ዳዊት ምድር ፍሬዋን ሰጠች፣ እግዚአብሔር አምላካችንም ይባርከናል ብሎ የተናገረው ትንቢት በንጽሕት ድንግል ማርያም ልደት ተፈጸመ። ሐናና ኢያቄም በሃይማኖትና ሕግን በመጠበቅ ስለ ኖሩ ዋጋ ሆና ድንግል ማርያም ተሰጠቻቸው። ለጊዜው ጸጋ ሆና ለእነርሱ ብትሰጥም ፍጻሜው ግን በእነርሱ በኩል ለዓለሙ ሁሉ መሰጠቷ ነው። ዓለም ወይም የሰው ዘር በሃናና በኢያቄም በኩል ድንግል ማርያምን ሲቀበል የራሱ አድርጎ ሊያስቀራት አይደለም። ዓለም እንዲህ ቢያደርግ ኖሮ ድንግል ማርያም ለራሱ መዳኛ የተሰጠችው በመሆኗ እርሷን መልሶ ለእግዚአብሔር እናትነት ባለመስጠቱ ምክንያት ድኅነትን ሳያገኝ በቀረ ነበር። ነገር ግን እንዲህ አልሆነም። ዓለም የመዳኑ ምክንያት ናትና እርሷን ለእግዚአብሔር ሰጠም። ሐናና እያቄም እግዚአብሔርን ታገለግል ዘንድ ንጽሕት ልጃቸውን ወደ ቤተ መቅደስ ማስገባታቸው ከዚሁ አንጻር የምንረዳው ነው። ንጽሕት ድንግልን ወደ እግዚአብሔር አቀረቡ። እግዚአብሔርም የእርሱ እናት አደረጋት። በዚህም ብቻ አላበቃም። በክርስቶስ ላመኑ ሁሉ እናት ትሆን ዘንድ መልሶ ለሚያምኑ እርሷን ሰጠን። በመስቀል ላይ ሳለ ለተወደደው ሐዋርያ እነሆ እናት ብሎ እንደተናገረው እኛ ድንግልን አቀረብን፣ እግዚአብሔርም ድንግልናዋ ሳይለወጥ እናት አድርጎ ሰጠን። ቀድሞ በልደቷ አማካኝነት ጸጋ ሆና ለሰው ሁሉ ተሰጠች። ኋላም ጸጋ አድርጎ በሚበልጥ አምላክን የመውለድ ክብር አክብሮ ሰጠን። በእርሷ በኩል በሥጋና በደም ተዛመድን። ቤተ ክርስቲያናችን የምታከብረው የእመቤታችን የልደት በዓል የሁላችንም የልደት በዓል ነው። ሰው ከመወለዱ በፊት ምጥ ጻርና ሕማም አለው። ቢሆንም ግን በተወለደ ጊዜ ታላቅ ደስታ ይሆናል። እንዲሁም እመቤታችን ከመወለዷ በፊት የነበረው ዘመን ለሰው ዘር የምጥ የጻዕርና የሕማም ነበር። እመቤታችን በተወለደች ጊዜ የሰው ዘር ልደቱን ስላገኘ ታላቅ መንፈሳዊ ደስታን አገኘ። በዚህ ጊዜ ሰዎች ዞር ብለው ስጋዊ ጉዳይን ብቻ አስበው ስለሚኖሩ ክፋት ላይ ወድቀዋል። ነገር ግን በእመቤታችን ልደት ሰው ዘለዓለማዊ ትውልድ የሚሆንበት መንፈሳዊ ዘር እንዳለ ተረድቷል። ንጹሕ ዘር ክርስቶስ የሆነም ዘር ሊገኝባት ንጽሕት ዘር ድንግል ማርያም ተወለደች። በኦርቶዶክሳዊት ተዋህዶ ቤተ ክርስቲያን ግንቦት አንድ ቀን የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህ ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽሕናችንም መሠረት ያላት ወላዲታ አምላክ ድንግል ማርያም የተወለደችበት ዕለት ነው። ነቢየ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚህ ዕለት ተወለደች። ይህች ቀን ልበ አምላክ ቅዱስ ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችበት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች ዐሥራ ሁለት የኳክብት አክሊል በራስዋ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። ይህንን በዓል በተገባና በተረዳ ነገር ልናከብሮ ይገባል። ቤተ ክርስቲያናችን በሠራችልን ሥርዓት መሠረት በቀናች በተዋህዶ እምነት ሆነን በምሕረቱ የጎበኘንን አምላካችንን ብቻ እያመለክን የድኅነታችን ምክንያት የሆነችውን ድንግል ማርያምንም እያመሰገንን አምላካችን እግዚአብሔር ልናከብረው ይገባል። አምላካችን እግዚአብሔር ከመቤታችን ረድኤት በረከት ይክፈለን፣ ይቆየን።